ሰፊነት የጎደለውን ስራ ከመስራት ብትቆጠቡ መልካም ነው። እቺን በምስሉ ላይ የምትመለከቷትን አሮጊት አበሻ ሰራተኛዋ በዚህ መልኩ እንደምትመለከቱት እየደበደበቻት ካሜራ ቀርጻ ሶሻል ሚዲያ ላይ ለቋለች። ያ ብቻ አይግረማችሁ፣ ቤቱ እንደምትመለከቱት ከላይ ካሜራ አለው። ያም እየተመለከታት ነው። እንደገና ደግሞ ራሷ በገዛ እጇ በገዛ ስልኳ ቀርጻ ሶሻል ሚዲያ ላይ በትነዋለች። አሰላሙ አሌይኩም ብራችሁ ውድ ተመልካቾቼ፣ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው። አልሐምዱሊላ። ዛሬ ጥንቃቄ ዘንድ የሆናችሁ ይህንን ቪዲዮ እሺ መጥቻለሁኝ፣ ይሄንን እሺ መጣሁት። አንደኛ እንደዚህ አይነት ትላልቅ ሰዎች ቤት የምትሰሩ፣ አሮጊት ቤት የምትሰሩ እንዲሁም ደግሞ ህፃናቶችን የምትይዙ የህፃናቶች ኃላፊነት እንዲሁም ደግሞ እንደዚህ ትላልቅ ሰዎች ራሳቸውን የማይችሉ ራሳቸውን ችሎ መንቀሳቀስ የማይችሉ እንዲሁም ደግሞ ያው ትልቅ ሰው ሲያረጅ እንደ ልጅ ነው፣ እንደ ህፃን ነው ይባላል አደለ? እንደዛ የሆኑ ሰዎችን ኃላፊነት ወስዳችሁ የምትሰሩትን ስራ እጅግ በጣም ጥንቃቄ ይፈልጋል። ህፃናትንና እንደዚህ አይነት ትላልቅ ሰዎች ኃላፊነት ወስዳችሁ ነው የምትሰሩት፣ በጣም ጥንቃቄ ያስፈልገዋል። እቺ እንደምትመለከቱት ቅድም መግቢያ ላይ ስደበድባት ታይታችኋል። እዚህ ጋር ጸጉሯንም እንዴት እንደያዘቻት ተመልከቱ። ሙሉ ቪዲዮን ባመጣላችሁ ደስ ይለኛል፣ ነገር ግን ዩቱብ እንደዚህ አይነት ቪዲዮ ችን አይፈቅድም። ለዚህ ነው ትንሽ እያሳይቻችሁ በዚህ መልኩ በፎቶ ያደረኩላችሁ። ሙሉን ማሳየት ደግሞ ለእሷም ለደህንነቷ ጥሩ አይደለም። እሷ ባለማስታወልም ቀርጽ አለቋለች። ብትቀርጸውም ደግሞ እሷ ድጋሚ እሷንም ከላይ እንደምትመለከቱት በራሳቸው በቤቱ ካሜራ እየቀረጻት ነው ያለው። እሱን አላስታወለችም ይሆን አላቅም። በእርግጥ አሮጌቷ አታስቸግርም ማለት አይደለም። አሮጊትና ህፃን ያለበት ቤት በጣም ያስቸግራል። ያ ሲሆን ደግሞ ሰራተኞች እጅግ በጣም ሰብረኛ፣ በጣም ታጋሽ መሆን አለባቸው፣ እንደዚህ አይነት ስራ ለመስራት ማለት ነው። ካልሆነ ኃላፊነት የጎደለው ስራ የምትሰሩ ከሆነ ከአቅማችሁ በላይ የሆነ ስራ ከመስራት ተቆጥባችሁ ራሳችሁንም ወንጀል ውስጥ ባለመክተት እንዲሁም ደግሞ ሰዎቹንም ባለመጉዳት ስራውን ለቆ መውጣት ወይም ጥሎ መውጣት የተሻለ ነው። እቺ ልጅ አሁን እቺን አሮጊት እንደዚህ ስታደርጋት የተመለከተ ካሜራ፣ የሴትዮዋ ቤተሰቦች ሲያዩት እቺ ልጅ በቀላሉ ይተዋታል ወይስ እንደለመድ ነው? እኛ ራሷ ባጠፋችው ጥፋት ፍትህ ብለን ልንጮህ ነው? እንዲህ አጃይብ ኮ ነው በቃ። ኃላፊነት የጎደለውን ስራ አትስሩ። በእርግጥ አያስቸግሩም፣ አይደለም ህፃናት በጣም ያስቸግራሉ፣ አሮጊቶች በጣም ያስቸግራሉ። ግን ትዕግስት ይኖራችሁ፣ ኃላፊነታችሁን ተወጡ። ካልሆነ ከአቅማችሁ በላይ ከሆነ እንደዚህ ከማድረግ ጥሎ መውጣት እየተረዘቃችሁ እኮ ነው። ችግር ሊደርስባችሁ ይችላል። መጥፎ ነገር ሊደርስባችሁ ይችላል። ልትሰቃዩ ትችላላችሁ። ከሆናችሁ መቀመጥ የምትችላቸው የምትሰሩ ነገር ከሆነ ማለት ነው። ካልቻላችሁ ደግሞ አይ፣ ካቅሜ በላይ ነው፣ ችግር ይደርስብኛል፣ እነዚህ ሰዎች ችግርም ሊያደርሱብኝ ይችላሉ፣ ስሜተኛ ነኝ፣ ሰብረኛ አይደለሁም ካላችሁ ስራውን ለቃችሁ መውጣት ነው እና እንደዚህ አይነት ነገር ባለመድረግ ተቆጠቡ። አሁን እቺ ልጅ እኔ ወላይ ቤተሰቦቿ አበያይባት አይለቋትም አንድ የያዩት ነገር ሁሌም እንደምታደርግ ነው የሚያዩት ማለት ነው። እች ልጅ አሁን ቪዲዮ ቀርጻ እንደዚህ ያደረገችው ከቪዲዮ በኋላ ከካሜራ ጀርባ ምን እንደምታደርግ የሚታወቅ ነገር አለ የለም። ስለዚህ ሰዎቹ ይህን ነገር ቢያዩ የሚወስዱትን እርምጃ ራሳቸው ነው የሚያውቁት። እና እንደዚህ አይነት ነገር ከማድረግ ተቆጠቡ። ሀተ ህጻናቶችን ራሱ ተቀላቸው አረብ ሀገር ያላቸው ሰዎች ስትደበድቡ ስትገሉ ምን ያህል እርምጃ እንደሚወስዱባቸው ስለዚህ ጥንቃቄ አድርጉ። ኃላፊነት መውሰድ ካልቻላችሁ፣ በስነ ስርዓት መስራት ካልቻላችሁ፣ ስራውን ልቅቅ አድርጋችሁ ትታችሁ ሌላ ስራ መፈለግ። እንደዚህ አይነት ነገር ከማድረግ ከመደብደብ ስሜት አይኮናችሁ እንዴ? አረ፣ ያ አይደረግም፣ ነውር ነው። ወላሂ አይደረግም። በቃ ካላስቻላችሁ ካልቻላችሁ እነሱ ሲያሰቋያችሁ ስራችሁን እርግፍ አርጋችሁ ሌላ ስራ መቀየር እንጂ እንደዚህ አይነት እነሱን የመደብደብ እነሱን የመስደብ አይ ደግሞ ሰው አያይኝም፣ ደግሞ ሰው በማያይኝ ቦታ እነሱን አሰቃያለው ማለት ደግሞ ለራስም ጦር አይደለም። እነዚህ ሰዎች አውቁ አደለም የሚያደርጉት፣ አውቁ አደለም ህጻናቶቹ፣ ያው ህጻንም አውቁ አደለም የሚያደርገው። ትልቅ ሰዎቹም ያው ራሳቸውን ስለሳቱ ከቀልባቸው ስላልሆኑ ነው ይሄን ነገር የሚያደርጉት። ስለዚህ ነገ እኔስ የኔስ የሚለው ሆነ ምንድን ነው በርቼ የሚባል ነገር አለ በስልጠኛ እና ዛሬ የሰራሽው ነገር ለነገ ላንቺስ፣ የተኛውም ነገር የተኛውም ቦታ ሁኑ፣ አሰሪ ሁኑ፣ ምንም ሁኑ፣ ምንም ሁኑ እናንተ ካይር ስራ ከሰራችሁ እናንተ በኋላችሁ ደግሞ ከይር ስራችሁ ይቀመጥላችኋል። የሰራችሁት መጥፎ ስራ ደግሞ ዞሮ ዞሮ ለራሳችሁ ነው የሚቀመጥላችሁ። ይህ ነገር የማይቀር ነገር ነው። ስለዚህ በአላህ ዘንድም ቢሆን የፈልጋችሁትን ነገር ብታመልኩ ከይር ነገር ሰርታችሁ ከይር ነገር ታገኛላችሁ ነው፣ መጥፎ ነገር ሰርታችሁ መጥፎ ነገር ታገኝበታላችሁ። እኛ በሰራ ነው ስራ እንጠየቃለን። መልካም ስራ ከሰራን እሰየው፣ መጥፎ ስራ ከሰራን ደግሞ እንጠየቅበታለን፣ ነገ አላህ ፊት የምንቆምበታለን በተለይ ደግሞ ማለት ነው የው መልቂያማ ከመጥፎ ነገር ሁሉ መጥፎ የሚያውቁትን ሰው አዱኒያ ላይ የሚያውቁትን ሰው ማግኘትን የሚያክል መጥፎ ነገር የለም። ምክንያቱም እኛ የሰራነው ስራ አዱኒያ ላይ የሰራንባቸው ግፍ ለመካፈል ከኛ ከሰራነው ጥሩ ነገር ለመካፈል ነው የሚመጡት እነዛ ሰዎች። ስለዚህ አዱኒያ ላይ የምናውቃቸው ሰዎች ከመጡ ለእኛ በጣም በጣም ከባድ ነው፣ የዛለት ማለት ነው። ስለዚህ እኛ ብንቆጠብ፣ መልካም ነገር ብንሰራ መልካም ነው። ያን ነገር ደግሞ መስራት ካቃተን ስራውን ለቆ መውጣት እንደዚህ ነገር ከማድረግ ማለት ነው። ቅድም ብያቸዋለሁ፣ አያስቸግሩም አይደለም። የአረብ ልጅ በጣም ያስቸግራል። አሮጊቶች እጅግ በጣም ያስቸግራሉ። ከቻላችሁ ስሜታችሁን ከተቆጣጠራችሁ፣ መስራት ካልቻላችሁ፣ ከመጠን በላይ ከሆነ እንደዚህ አይነት ነገር ከመስራት ስራውን አቆመው ሌላ ስራ መፈለግ ወይም ደግሞ ሌላ አማራጮችን መጠቀም የተሻለ ነው። ራስንም ከመጠበቅ ሌሎች ሰዎችንም ከመጉዳት ራስም ደግሞ ሌላ ጣጣ ውስጥ ከመግባት የተሻለውን ነገር መርጦ ውልቅ ማለት ነው። ገንዘብም እየፈለጉ እንደገና ደግሞ ያ ሰው አስቸግሮኛል ብሎ ደግሞ ያን ሰው እየበደሉ፣ ያን ሰው እያስጨነቁ እዛ ቤት ትቀመጣለሁ ማለት ጥሩ አይደለም። ና እንደዚህ አይነት ስራዎችን ባትሰሩ የተሻለ ነው። እንደዚህ አይነት ነገሮችን አትጠቀሙ፣ አታደርጉ በተለይ በተለይ ደግሞ አሮጊት ቤትና ልጅ ያለበት ቤት እንኳን እንደዚህ ፊት ለፊት ተገጥሞ ይቅርና ስውሮቹ ራሱ ስውር ካሜራዎች አይጠፉ እና በጣም ጥንቃቄ አድርጉ። እኔ ካሜራ ብቻ ፈሩ ወይም በካሜራ ተጠንቀቁ አይደለም፣ በቃ ህሊና የሚባል ነገር አለ። ለህሊናቸው ስሩ። ካሜራ ኖረ አንኖረ፣ ጣላ ያይናል እኮ። ስለዚህ እኛ ያንን ነገር ካሜራውን ሳይሆን ፈጣሪ ያይናል በዚህ ስራ ለምን እንሰራለሁ? መጥፎ ነገር ከሆነ ጥሩ ነገርን ለመስራት እንሞክር፣ ካልሆነ ደግሞ ጥሎ መውጣትን የሚያክል ነገር የለም። እንደዚህ አይነት ነገር ሆኖ ራሳችንንም አደጋ ላይ አንጣል፣ ሰዎችንም ከመጉዳት እንቆጠብ ለማለት ነው። ውዶችዬ፣ እንደዚህ አይነት ቪዲዮዎችን ሼር አድርጉ። ምክንያቱም አሮጊት ላለበት፣ ህጻናቶች ላሉበት ቤት እጅግ በጣም ይጠቅማል። መንካት የለባችሁም፣ የአረብን ልጅ መንካት። ያኔ ሰራተኛ የአረብን ልጅ እንዲነካ ማንኛውም አረብ አይፈቅድም፣ ደስተኛ አይሆንም። የፈለጉትም ቢያጠፉ የፈለጉትን ነገር ቢያደርጉ እናንተ እጃችሁን እንድታነሱ በፍጹም አይፈልጉ። በፍጹም የፈለጉት ነገር ያጥፋን የሚላችሁ ጭራሽ ያጥፉ። ለምን እኛ እቃው ሲሰበር ወይ የሆነ ነገር ሲሆን እንደነግጣለን። በዛ ሰዓት ልንመታቸው እንችላለን። ለእነሱ ግን ምናቸውም አይደለም። ልጃቸው ስለሰበረው ተሰበረ ተሰበረ ነው፣ ተበላሸ ተበላሸ ነው። በቃ ከሊ ይሃ ቆላስ ጦሱን ይውሰድ ነው የሚሏችሁ። ምንም አይሏችሁ። ስለዚህ እነሱ የፈለጉትን ያጥፉ፣ የፈለጉትን ይበሉ፣ የፈለጉትን ያደርጉ ዝም በማለት ከቻላችሁ ዝም ብላችሁ ስሩ፣ ካልቻላችሁ ደግሞ ቤቱን ለቋችሁ ብትወጡ የተሻለ ነው። ለእናንተም ደህንነት ጣጣ ውስጥም ካለመግባት ከእንደዚህ አይነት ነገሮችንም ውስጥ ባለመግባት ራሳችሁን እንጠብቁ ለማለት ነው ውዶቼ። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። እና ውዶቼ ያው የጥንቃቄ መልእክት ለማስተላለፍ ያክል ነው። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ ያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ።